በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰኞ ድርሳነ ማሕየዊ አንደኛ ምዕራፍ። ልዩ በሆነ በአብ ስም፣ ልዩ በሆነ በወልድ ስም፣ ልዩ በሆነ በመንፈስ ቅዱስ ስም የጌትነቱ ምስጋና በሰማይ በምድር የመላ ፍጹም አሸናፊ በሚሆን በአንድ እግዚአብሔር አምናለሁ። እያመንሁም ለዘላለም በሦስትነት ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ዘወትር በአንድነቱ ጸንቶ ለሚኖር ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ያለርሱ ሌላ አምላክ ለሌለ ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ክፉ ነገር ከማሰብ ከመስማት፣ ከመናገር ንጽሕት ለምትሆን ለዓለም ሁሉ መመኪያ ለሆነች በድንጋሌ ሕሊና በድንጋሌ ሥጋ ነጸናች አምላክን ለወለደች ለእመቤታችን ሰግዳለሁ። በመከራው ጊዜ ከጎኑ በፈሰሰ ደምና ውሃ ለከበረ ለጌታችን ለኢየሱስ ክርስቶስ መስቀል ሰግዳለሁ። ልዩ ሶስቶይ ሶስት አራት ከሚሆን ከኃጢአት የፍዳድ ነኝ። ልዩ ሶስቶይ ሰባቱን አንድ እያልህ እስከ ሰባ ድረስ የሠራውትን በደልን ይቅር በለኝ። ልዩ ሶስቶይ በአምስት መቶ ብቻ የተወሰነ አይደለ በብዙ ሺህ የሚቆጠር የበደልን ዕዳ አጥፋልኝ። የሰውን ሁሉ በደል ይቅር የምትል በእውነት አንተ ነህና፣ የጌታችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር መጽሐፍ ነው። ዓለምን ሁሉ የሚያደን ዓለምን ሁሉ የሚወድ ለዓለም ሁሉ ቤዛ የሆነ ዓለምን ሁሉ የሚጠብቅ ዓለምን ሁሉ የሚታደግ ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥና መልቴዳ በርዜዳ የሚባሉ ሶስቱ ደናግልና አራቱ ወንጌላውያን የጻፉት በዕለተ ሰኑ የሚነበብ የሚጸለይ መጽሐፍ ይህ ነው። የዚህም መጽሐፍ ስሙ ድርሳነ ማሕየዊ ይባላል። በመጋቢት 27 ቀንና እንዲሁም በየወሩ የሚያነበው የሚደግሙ ሰው ንዑድ ክቡር ነው። በነፍሱም በስጋውም ይከበራል። በመንግስተ ሰማያትም ዕድል ፈንታው ከፈያታዊ ዘይማን ጋራ ይሆናል። በየሳምንቱም አርብ አርብ ቀን የሚደግመው በነፍሱም በስጋው ይከበራል። በመንግስተ ሰማያትም ዕድል ፈንታው ጌታችንን ከገነዙ ከኒቆዲሞስና ከዮሴፍ ጋራ ይሆናል። በየሳምንቱ አርብ ቀን በጸሎትና በጾም በለቅሶና በሐዘን እስከ 12 ሰዓት ድረስ የመከራውን መታሰቢያ እናደርግ ዘንድ ሐዋርያት ታዘውናል። ያም ባይሆን እስከ ዘጠኝ ሰዓት ድረስ። በየቀኑም በሰባቱ ጊዜያት የሚደግመው ሰው ቢኖር በነፍሱም በስጋውም ፈጽሞ ይከብራል በመንግስተ ሰማያትም ዕድል ፈንታው እስከ ሰባ ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከዮሐንስ ጋር ይሆናል። አቤቱ ጌታችን ሆይ ተቀዳሚ ተከታይ ስለሌለው ልጅ ስለ ወዳጅ ስለ ኢየሱስ ክርስቶስ ስለ አማኑኤል ብለ ይቅርታህን ከኛ አታርቅ፣ ቃል ኪዳኔንም አታፍርስ በእውነት ለዘላለሙ በአብ በመንፈስ ቅዱስ ህልው ሆኖ የሚኖር ኢየሱስ ክርስቶስ በእርሱም አብ መንፈስ ቅዱስ ህላዌን ሆነው የሚኖሩ ልቡናው አብ የአንደበቱም ትንፋሽ መንፈስ ቅዱስ የሚሆን ኢየሱስ ክርስቶስ እርሱም የአብ የመንፈስ ቅዱስ ቃላቸው የሚሆን ኢየሱስ ክርስቶስ በልዕልና ሳለ በመሠረት ያለውን የሚያይ በእውነት ከሰማይ በቸርነት ወርዶ ክብርት ድንግል ከምትሆን ከእመቤታችን ከስጋዋ ሥጋ ከነፍሷ ነፍስ ነስቶ ዘጠኝ ወር ከአምስት ቀን በማሕፀኗ ተወስኖ ልጅነትን ሰጥቶ በሥጋ ወገኖች ያደርገን ዘንድ በሰው ስጋ ተወለደ። የጌታችን የኢየሱስ ክርስቶስም የልደቱ ነገር እንደዚህ ነው። እናቱ እመቤታችን ለዮሴፍ በታጨች ጊዜ ሳይገናኙ በግብረ መንፈስ ቅዱስ ጸንሳ ተገኘች። በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ያለች የዚህ ዓለም ሀሊዮ የሌለባት ክፉ ከመናገር ከመስማት፣ ከመዳሰስ ድንግልናትና እጮኛ ዮሴፍ ግን ደግ ሰው ነበርና ሊገልጣት ሊያጣላት አልወደደም። ሰውሮ ሊተዋት ሊያኖራት ወደደ እንጂ። ይህንም ሲያስብ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾ ተነጋገረው። የዳዊት ልጅ ዮሴፍ ሆይ፣ እጮኛህ ማርያምን መቀበል አትፍራ፣ ከእርሷ የሚወለደው በግብረ መንፈስ ቅዱስ ነውና፣ እነሆ ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ መድኃኒት ትለዋለች። እርሱ ወገኖቹን ከኃጢአታቸው ፍዳ ያድናቸዋልና ይህም ሁሉ የተደረገው ነቢይ ከእግዚአብሔር አግኝቶ እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ የተናገረው ነገር ይደርስ ይፈጸም ዘንድ ነው። አማኑኤልም ማለት እግዚአብሔር ከኛ ጋር የሆነ ማለት ነው። ዮሴፍም ከእንቅልፉ ነቅቶ የእግዚአብሔር መልአክ እንዳዘዘው አደረገ። ዮሴፍም ለድንግልናዋ ሰገደ፣ ለንጽሕናዋ ለቅዱስናዋም ተገዛ። እጮኛው የምትሆን ማርያምንም ወሰዳት። በኩር ተብሎ የተጠራ ልጇን እስክትወልድ ድረስ አላወቃትም። በወለደችውም ጊዜ አውራ ጣቱን አሰረችው፣ በጨርቅም ጠቅልላ የበለስ ቅጠል አለበሰችው፣ በበረትም ውስጥ አስተኛችው። በእሱ ችግር እኛ እንከብር ዘንድ ስለ እኛ ተቸግሯልና። ጌታችን ኢየሱስም በሥጋ ቢበርደው የሚሞቅ ያፋቸውን ትንፋሽ እየተነፈሱ ላምና አህያም አሞቁት። የኒህን እንስሳት ትንፋስ የፈለገ አምላክ በላያችን እፍ ብሎ ልጅነትን ሰጠን፣ በመለኮታዊ ትንፋሹም አከበረን። በማህፀኗ ሳይጸነስ በፊት መልአክ ስሙ ኢየሱስ ይባላል ብሎ እንደነገራት፣ በተገረዘም ጊዜ ዘመዶቹ ስሙን ኢየሱስ ብለው አወጡለት። የሚነጹበትም ወራት በደረሰ ጊዜ እንደ ሙሴ ሕግ በእግዚአብሔር ፊት ያቆሙት ዘንድ ጌታችን ሕፃኑን ወደ ኢየሩሳሌም ወሰዱት። እርሱ የደህንነትና የፍቅር መስዋዕት ሲሆን እርሱ ከኃጢአት የተለየ ንጹሕ ሃዳጊ የበቀል የባህሪ አምላክ ታላቅ ሊቀ ካህናት ሲሆን ከማዕረገ መላእክት በላይ ሲሆን ስለ ድካማችን መከራን መቀበል ታገሰ። እርሱ መስዋዕት የሚቀርብለት አምላክ ሲሆን ስለ እርሱ መስዋዕት አቀረቡለት። በኦሪት እንደተጻፈ ሕግን ይፈጽሙለት ዘንድ ወደ ቤተ መቅደስ ይዘውት በገቡ ጊዜ ስምዖን በክንዱ ተቀብሎ ከጭኑ ላይ አስቀመጠው። የሉቃስ ወንጌል ምዕራፍ 2 ከቁጥር 27፣ እግዚአብሔርንም አመሰገኑ። የሉቃስ ወንጌል ምዕራፍ 2 ከቁጥር 34፣ እናቱም እመቤታችንንም ይህ ብላቴና ከእስራኤል ወገን ለብዙ ሰዎች ለመውደቃቸውም ለመነሳታቸውም መፈራረጃ ሊሆን የተሾመ ነው፣ በሚከራከሩ ሰዎች ምልክት ይሆን ዘንድ፣ አንቺን ግን እንደ ጦር ልቡናሽን የሚከፋፍል ሐዘን ያገኝሻል። የሉቃስ ወንጌል ምዕራፍ 19 ከቁጥር 23 እስከ 27 የብዙ ሰዎች የልቦናቸውን ሐሳብ ይገልጹ ዘንድ የሞቱንም ነገር በሰማች ጊዜ ጽኑ ሐዘን አዘነች፣ መሪር የሆነ ለቅሶንም አለቀሰች። ጌታችን ኢየሱስም በተወለደ በሁለት ዓመቱ ከእናቱ ከእመቤታችን ጋራ ወደ ደጋው ተራሮች ወደ ግብጽ ማውራጃ ብሔር አጋ አዚም ኢትዮጵያ ወደምትባል አገር ተሰደደ። ዮሴፍም የእግዚአብሔር መልአክ እንደነገረው ብቻውን ተከተላት በጥምና በረሃብ ተሰደደ። ጊዜው ሳይደርስ ሄሮድስ እንዳይገድለው በወንጌል የታዘዘ ስርዓት ሁሉ እንዳይቀርብን፣ ዳግመኛም ከመንፈስ ቅዱስና ከጥምቀት የሚገኝ ሂደት እንዳይቀርብን፣ ኃጢአትን ለማስተስረይ ስጋውን ደሙን መቀበል እንዳይቀርብን፣ የዘላለም ሕይወትም ለማግኘት ጌታችንም ሄሮድስ እስኪሞት ድረስ በየተራራው በየዋሻው፣ በየፍርኩታው፣ በየእንጨቱ ግንድ ውስጥ ተሸሸገ። ነገር ግን በጌታችን በኢየሱስ ስደት ሞት ከኛ ራቀ። በጌታችን በኢየሱስ መሰደድ ሞት ከኛ ተለይቶ ተሰደደ። ሄሮድስም ከሞተ በኋላ ሶስት ዓመት ከስድስት ወር መንፈቅ፣ ጌታችን ኢየሱስ ክርስቶስ ወደ አገሩ ወደ ናዝሬት ተመለሰ። ጥቂት በጥቂት እያለ አደገ። ማደጉም በልብስ ማጌጥና በክብር አይደለም፤ እንደ ድሆች ልጆች ለዘመዶቹ እየታዘዘ በታላቅ ተግሣጽ አደገ እንጂ። በመጨረሻውም በአርብ ቀን ግን ደዌያችንን ተቀበለ፣ መከራችንንም ተሸከመ። ከራዲዮን የሚባለው ወፍ ሰውን ለማዳን የሰውን ደዌን እንዲቀበል እንዲሁ ተቀበለ። አቤቱ ጌታችን ሆይ፣ እኛን አገልጋዮችህን ከኃጢአት ሞት አድነን። አሜን። የሰኞ ድርሳነ ማሕየዊ ሁለተኛ ምዕራፍ። ይሁዳም አማቹ በርባንን ለማዳን የዋጋው ተጨማሪ አድርጎ ጌታችን ኢየሱስን ለሠላሳ ብር ሸጠ። ወንጌላውያንም እንዲህ አሉ፣ የአስቆሮቱ ሰው ይሁዳ ወደ ካህናቱ አለቆች ሄዶ፣ እነሆ ኢየሱስን አስይዛችኋለሁ፣ ምን ትሰጡኛላችሁ? አላቸው። ደስ ብሏቸውም 30 ብር ሊሰጡት ተነጋገሩት። ከዚያ ቀን ጀምሮ የሚያስይዝበትን ጊዜና ቦታ ይፈልግ ጀመር። ይሁዳም ምንም የደንጊያ ምሰሶ በራሱ ላይ ቆሞ በሶ አንደበት እየተናገረ ቢገሥጸው፣ ምንም ሶስት ጊዜ በላይ ወጣ ቢወጣበት፣ ምንም ጌታችን ኢየሱስ ለደቀ መዛሙርቱ ከእናንተ አንዱ እንዲያስይዘኝ እውነት እላችኋለሁ ብሎ ሲነግራቸው ቢሰማ የሚያስይዝበትን ምክር አልተው። ስለዚህም ነገር ደቀ መዛሙርቱ ብዙ አዝነው እያንዳንዳቸው መምህር እኔነኝን እኔነኝና አሉት። ጌታችን ኢየሱስም መለሰ የሚያስይዘኝ ከእኔ ጋራ እጁን ወደ ውጭ ታግብቶ የሚጠልቀው ነው አላቸው። የሰው ልጅ ግን እንደተጻፈለት ይሄዳል። ነገር ግን የሰው ልጅን ለሚያስይዘው ለዚህ ሰው ወዮለት፣ ባይወለድ በተሻለው ነበር። ዳግመኛም በአጠገቡ የተቀመጠ ደቀ መዝሙር ዮሐንስ፣ አቤቱ ማንነው የሚያስይዝህ ብሎ በጠየቀው ጊዜ ጌታችን ኢየሱስም የሚያስይዘኝ እኔ እንጀራ በወጥ ጠቅሼ የምሰጠው ነው አላቸው። ጌታችን ኢየሱስም ለአስቆሮቱ ሰው ለይሁዳ እንጀራውን በወጥ ጠቅሶ ሰጥቶ የምታደርገውን ፈጥና አድርጋለሁ ይሁዳም እንጀራውን ተቀብሎ በሌሊት ወጥቶ ወደ አይሁድ ሄዶ እነሆ ኢየሱስን አስይዛችኋለሁና የምትሰጡኝን ስጡኝ አላቸው። ሰላሳ ብር ሰጡት። እርሱም ለሚስቱ ሰጣት። ጌታችን ኢየሱስ ግን በመሸጡ ከኦሪትና ከጸበለ ስርግማን ተወዳጀ። የሰኞ ድርሳነ ማሕየዊ ሶስተኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም እማልድሻለሁ በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋክልን ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩ ኃጢአቴን ሁሉ ይቅርቱልኝ ዘንድ ከኃጢአቴም ሁሉ ፍዳት አድኑኝ ዘንድ ለዓለሙ እማጸናለሁ አሜን። የሰኞ ድርሳነ ማሕየዊ አራተኛ ምዕራፍ ጌታችን ኢየሱስም ከአልዓዛር ቤት ወጥቶ እንዳስለመደ ይጸልይ ዘንድ ወደ ደብረ ዘይት ሄደ። በሱ ምክንያት አይሁድ የአልዓዛርን ቤት እንዳያጠፉ ደቀ መዛሙርቱም ተከተሉት። ከዚያም በደረሰ ጊዜ ወደ ጥፋት እንዳትገቡ ከዚያ ሄጄ ጸሎት እስካደርግ ድረስ ከዚህ ተቀምጣችሁ ጸሎት አድርጎ አላቸው። ያዕቆብና ጴጥሮስን ዮሐንስንም ይዞ ከነርሱ ጋር ጌቴ ሰማኒ ወደሚባል የተክል ቦታ ገባ። ሰውነቱም በፊታቸው በነፍስ መከራ ተመመች። እኒህም መታወክና መተከዝ ማዘን ናቸው። በሰውነቱ ታወኳልና ዛሬ ግን ሰውነቴ ታወከችብኝ አለ። ምን እላለሁ? አባቴ ሰውነቴን ከዚች ሰዓት አድና ትላለሁ እንጂ፣ ነገር ግን ስለዚህ ነገር መጥቼ ከዚች ሰዓት ደርሻለሁ። እንደዚህ እያለ ያዘን ይተክዝ ጀመር። ሰውነቴም ለሞት የሚያበቃ ሐዘን አዘነች፣ ከኔ ጋራ ተግታችሁ ከዚህ ተቀመጡ አትተኙም አላቸው። በሰውነቱ ፈጽሞ እንዳዘነ እንደታወከ እንደዚሁም ለኛ ለወገኖቹ ተድላ ደስታውን ሰጠን የድንጋይ ውርወራ ያህል ከደቀ መዛሙርቱ ርቆ በጉልበቱ ተንበርክኮ ፊቱን ምድር አስነክቶ ሰገደ ስለዚህ እርሱ በስጋ ሲሰግድ መለኮት ከስጋ አልተለየም መለኮትም ሲሰግድ ስጋ ከመለኮት አልተለየም። የሚቻልስ ቢሆን የእች ሰዓት ከሱ ታልፍ ዘንድ ዳግመኛ ጸሎት አደረገ አባቴ ሆይ ሁሉ ይቻላህልና የእች ጽዋ ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው እንጂ። ነገር ግን የኔ ፈቃድ አይደለ፣ ያንተ ፈቃድ ይሁን። ያንተ ፈቃድ ይሁን ማለቱም ስለ ሰው ይሞት ዘንድ አባቱ ልኮታልና የኔ ፈቃድ አይሁን ማለቱም ያለ መሞቱን አይደለም፣ መሞት ፈቃዱ ነውና። ስለዚህም ነገር የልጁና የአባቱ ፈቃድ አንድ እንደሆነ ታወቀ። የሚያጽናናው የእግዚአብሔር መልአክ ከሰማይ ታየው። አቤቱ ድል ማድረግ ከሃሊነት ላንተ ይገባል፣ ያለ ሞትንና ሲኦልን ዲያብሎስንም ድል አድርገሃልና፣ ድል አድርገህም የአዳምን ልጆች ከዲያብሎስ ቁራኝነት ለይታቸዋልና። እርሱ ግን ፈጽሞ መላልሶ ጸልየ። ከሱ የራቀ ሰይጣንን በጥበቡ ያቀርበው ዘንድ እሱ ግን መላልሶ ጸልየ። በቸርነቱ የሞት ፍርሃትን ከኛ ያርቅ ዘንድ። የሰኞ ድርሳነ ማሕየዊ አምስተኛ ምዕራፍ ጌታችን ኢየሱስም ወደ ደቀ መዛሙርቱ ሄደ፣ ተኝተው ማገኛቸውና፣ ጴጥሮስን አንድ ሰዓት ከኔ ጋር መትጋትና መታገስ ተሳናችሁን? ወደ ፈተና እንዳትገቡ ተግታችሁ ጸልዩ፣ ነፍስ ጽኑ፣ ሥጋ ደካማ ነውና። ዳግመኛም ጌታችን ኢየሱስ ሄዶ ጸለየ፣ አባቴ ሆይ የሚቻልስ ቢሆን ይህ ጽዋ እንዳልጠጣው ከኔ ይለፍ አለ። ነገር ግን ፈጽሞ ፈቃድ ይሁን ብሎ ወደ ምድርም ሰገደ። ዳግመኛም ወደ ደቀ መዛሙርቱ መጣ። ደቀ መዛሙርቱን ሁሉ ተኝተው አገኛቸው፣ አይኖቻቸውን ፈጽሞ በእንቅልፍ ተይዘዋልና። እና ከዚህም በኋላ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እንደተኙ ትቷቸው ሄዶ በታላቅ ጩኸት እያለቀሰ ሶስት ጊዜ መዳርሶ ጸልየ ስለሚያምኑበት ነው እንጂ ስለ ራሱ አይደለም። እርሱ ግን በወዳጁ በአልዓዛር ሞት ካለቀሰ በኋላ ቀድሞም ስለ ጠላቶቹ ሁለት ጊዜ አለቀሰ፣ ርኅሩ ነውና። ሀገሪቱንም ባየ ጊዜ አለቀሰላት፣ ርኅራኄ የባህሪው ነውና። ብታውቂስ ደህንነትሽ ዛሬ ነበር አላት። እንግዲህስ ዕውቀትሽ ካይኖችሽ ተሰወረ ተለየ። ጠላቶችሽ በላይሽ ተሰብስበው የሚከቡሽ ቀን ይመጣል፣ ከየአገሩም ተሰብስበው ከልጆችሽ ጋር ያጠፉሻል፣ ደንጊያ በደንጊያ ላይ ሳይተዉ ሳያስቀሩ የይቅርታሽ ኖራ አላወቅሽምና። ጌታችን ኢየሱስም እንደሚፈራ ሰው ነገር በመብዛት አንድ ጊዜም ጸሎቱን አልለወጠም። በብዙ ስግደቱም ጊዜ ወዙ ላቡ ቀድሞ እንደውሃ ጠብታ ሆነ። ኋላ ግን እንደ ደንብስቶ ወደ ምድር ወረደ፣ ከኛም የኃጢያትን ወዝ አጠፋ። በመስገዱም የመላእክት አለቆች እያደነቁ ሰገዱለት፣ የሚሰግዱለት እርሱ ሰግዷልና። እኛም እንደ መላእክት አካላዊ ለሆነ ለእግዚአብሔር ቃል ከስጋው ጋር አንድ ስግደትን እንሰግዳለን። ለቃል እንሰግዳለን፣ ለስጋ እንሰግድም ሳንል ለቃል የሰገደ እነሆ ለስጋ መስገዱ ነውና፣ ለስጋም የሰገደ ለእግዚአብሔር ቃል መስገዱ ነውና። ዳግመኛም እንደዚሁ አባቶቻችን ሐዋርያት ለከበረ ሥጋ በሰገዱ ጊዜ ለእግዚአብሔር ቃለም ሰገዱ። ከብዙ እንባና ከጽኑ ልቅሶ ጋር የሆነ ጸሎቱም ስግደቱም በጌቴ ሴማኒና በደብረ ዘይት ብቻ አይደለም፤ በዮርዳኖስና በቆሮንቶስ በቂሳርያ ተራራና በደብረ ታቦርም ስለኛ ጸልየ እንጂ። ይኸውም በምሴተ ሐሙስ ብቻ አይደለም፤ ሰው በሆነበት ወራት ሁሉ ጠዋትም ማታም ስለኛ ጸልየ እንጂ። የሰኞ ድርሳነ ማሕየዊ ስድስተኛ ምዕራፍ። ጌቶቼ አብ፣ መንፈስ ቅዱስ አደራላችኋለሁ። እመቤቴ ማርያም እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱም፣ ወደ ሲኦልም በመውረዱ በጦር በመዋጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኀጢአቴን ሁሉ ይቅርትሉ ዘንድ ከኀጢአቴም ሁሉ ፍዳ ታድነኝ ዘንድ ለዘለዓለሙ አሜን። የሰኞ ድርሳነ ማሕየዊ ሰባተኛ ምዕራፍ ጌታችን ኢየሱስም ጸሎቱን ከጨረሰ በኋላ ወደ ደቀ መዛሙርቱ ተመልሶ አንድ ጊዜ ተኙ፣ ዕረፉም አላቸው። እነሆ በክፉ ሰዎች እጅ የሰውን ልጅ ያሲይዙት ዘንድ ጊዜው ደርሷልና፣ እነሆ የሚያሲዘኝ ቀርቧልና ከዚህ ተነሱ እንሂድ። ይህን ሲነግራቸው ከዐሥራ ሁለቱ ደቀ መዛሙርት አንዱ የአስቆሮቱ ሰው ይሁዳ ደረሰ። ያንንም ቦታ ያውቀው ነበር። ጌታችን ኢየሱስ ከደቀ መዛሙርቱ ጋር በዚያ ቦታ ሁል ጊዜ ቆይታ ያደርግበት ነበርና ይሁዳም ከፈሪሳውያንና ከካህናት አለቆች ሎላልቶቻቸውንና የወታደሮችን ጭፍራ ተቀብሎ በችቦ መብራትና በፋና ጦርና ሾተል ጎመድ ይዘው ሄዱ። በበዓል ፈጥነው ይዘው የገድሉት ዘንድ ልቦናቸው በቀናት ተቃጥሏልና ኋላ ግን ሕዝቡ እንዳይታወቁ የምንገድለው በበዓል አይደለም አሉ። የሚያስይዘው ይሁዳም የምስመው እርሱ ነውና እርሱን ያዙት ብሎ ምልክት ሰጣቸው። ጌታችን ኢየሱስም የሚመጣበትን ሁሉ አውቆ እነርሱ ወዳሉበት ቦታ ወጣላቸውና ማንን ትፈልጋላችሁ አላቸው? የናዝሬቱን ሰው ኢየሱስን ነው አሉት። እርሱም እኔ ነኝ አላቸው። የሚያስይዘው ይሁዳም ከሳቸው ጋር አቆሞ ነበር። ጌታችን ኢየሱስም እኔ ነኝ ባላቸው ጊዜ ወደ ኋላ ተመልሰው ሦስት ጊዜ በምድር ላይ ወደቁ። ከሚያስደነግጥ ከቃሉ ንግግርና ከሚያስፈራ የፊቱ ብርሃን የተነሳ ሊይዙት በመጡ ጊዜ የአይሁድን ድካም በቃሉ ብቻ ሲያሳውቅ እንዴት በምንሳም ሳልደከመ ይባላል። ዳግመኛም ጌታችን ኢየሱስ ማንን ትፈልጋላችሁ አላቸው። የናዝሬቱን ሰው ኢየሱስን ነው አሉት። እኔን እኝላችሁ የለምነ የምትፈልጉትስ እኔን ከሆነ እኒህን ተዋቸው ይሄዱ አላቸው ከሰጠኸኝ አንዱ ስንኳ አልጠፋም ብሎ የተናገረው ቃል ይደርስ ይፈጸም ዘንድ ጌታችን ኢየሱስም ይሁዳን አይሁድንም እንዲያዩትና እንዲያውቁት አደረጋቸው። ይሁዳም ያን ጊዜ መምህር ቸር ውለሃል ብሎ በተንኮል ሳመው። ጌታችን ኢየሱስም ይሁዳን ወዳጄ የሰውን ልጅ በመሳም አሲዘል ልታስገድለው መጣህን አለው። ጠላቱ ሲሆን ጠላቴ አላለው ወዳጅ አለው እንጂ ሃዳጌ በቀል ልቡናው ትሁት ጠላቱን ወዳጅ ነውና፣ ይሁዳ ግን እጁን ዘርግቶ አንገቱን በቀሚሱ ያዘው። ይሁዳም አይሁድን እነሆ አስይዣችኋለሁና አጥብቃችሁ አስራችሁ ይዛችሁ ሰዱት፣ ከእንግዲህ ወዲህ ቢያመልጣችሁ ዕዳ የለብኝም አላቸው። የሰኞ ድርሳነ ማሕየዊ ስምንተኛ ምዕራፍ። ጌታችን ኢየሱስንም የሺህ አለቃና ጭፍሮች የአይሁድም ሎላልቶ ነው በሰንሰለት አጥብቆ አሰሩት። አይሁድ ክፋታቸውን በእርሱ ላይ ይፈጽሙ ዘንድ ወዶ አሰናብቷቸዋልና፣ ከያዙትም ሰዎች ጋራ ምንም አልተጣላም። ጴጥሮስም ጌታችን ኢየሱስን ይዘው እንዳሰሩት ባየ ጊዜ የማልኮስን አንገት ሊቆርጥ ሾተሉን መዘዘ። አንገቱን አልመተውም፣ ጌታችን ባወቀ የማትሰማ ቀኝ ጆሮውን ቆረጠው እንጂ። ጌታችን ኢየሱስም ጴጥሮስን ሾተልህን ወደ አፎቱ መልስ አለው፣ በሾተል የመታ በሾተል ይሞታልና እኔ ግን አባቴ የሰጠኝን ጽዋ አሞት ሳልጠጣ አልተው። ከአስራ ሁለቱ ነገደ እስራኤል የሚበዙ ነገደ መላእክትን ይልክልኝ ዘንድ አባቴን መጠየቅ ማይቻለኝ ይመስልሃልን? ነገር ግን መጽሐፍ የተናገረው እንደምን ይደርሳል ይፈጸማል? እንደዚህ ይሆን ዘንድ አለውና ጌታችን ኢየሱስም የማልኮስን ጆሮ አዳነለት። በዚያችም ሰዓት ጌታችን ኢየሱስ ሕዝቡን እንደ ሌባ ሾተል ጎመድ ይዛችሁ ልትፈልጉኝ ልትይዙ ይመጣችሁ አላቸው። ዘውትርም ከእናንተ ጋር በቤተ መቅደስ እያስተማርኩ ስኖር አላይዛችሁኝም፣ እጃችሁን እንኳ በእኔ ላይ አልዘረጋችሁም። ነገር ግን ይህ ጊዜ የሰዓታችሁ ነው፣ የጨለመው አለቃ ዲያብሎስም የሰለጠነበት ጊዜ ነው። ይህም ሁሉ የተደረገው ነቢያት የተናገሩት ይደርስ ይፈጸም ዘንድ ነው። ከዚህም በኋላ ደቀ መዛሙርቱ ትተውት ሸሹ። በፍታ ነጠላ የለበሰ አንድ ጎልማሳ ተከተለው። እርሱም ጎልማሶች ቢይዙት ልብሱን ጥሎ ራቁቱን ሸሸ። ጌታችን ኢየሱስ ሁላችሁም በዚህ ሌሊት ትክዱኛላችሁ ብቻዬንም ትታችሁኝ ትበተናላችሁ ብሎ እንደነገራቸው፣ እኔ ግን ብቻዬን አይደለሁም፣ አባቴ ከኔ ጋር ነውና። ጌታችን ኢየሱስን ከያዙትም በኋላ ኃጢአት ያልሰራ በአንደበቱም ሐሰት ያልተናገረ እሱን አስረው ሰላሳ ጊዜ በጡጫ መቱት። ጸሐፍተ ፈሪሳውያን አይሁድ ሰዱቃውያንም የስህተት ምክንያት በመፈለግ በተፈታተኑት ፈተና ሁሉ አስረውም ባመጧት ሴት ነገር በሴትና በወንድም ነገር ግብርን በመስጠትና ግብርን በመጠየቅ በትንሣኤ ሙታንም ነገር በነገሩ ያሰቱት ዘንድ በጠየቁት ጊዜ በጌታችን በኢየሱስ አንደበት ሐሰት አልተገኘበት። የአንደበቱን መከናወን የነገሩንም መወደድ አደነቁ እንጂ ሕዝቡ ሁሉ ትምህርቱን ለመስማት ይሽቀዳደሙ ነበርና ጌታችን ኢየሱስንም አፉን በመቱት ጊዜ ከንፈሮቹ ጥርሶቹም ታመሙ። ከጌታችንም ከኢየሱስ አፍ ብዙ ደም ፈሰሰ። አሕዛብን በሚያጠፋበት ስለቱ ሥልጣን በሁለት ፊት የሆነ የተሳለ ሰይፍ ከአንደበቱ የሚወጣ ሲሆን ንዑ ሁሩ የሚልበት ሥልጣን ገንዘቡ ሲሆን፣ ዳግመኛም አይሁድ ጌታችን ኢየሱስን ፊቱን ሀያ ጊዜ በጡጫ መቱት። ይኸውም እግዚአብሔር አብን መንፈስ ቅዱስንም በመልክ የሚመስል በባህሪ የሚተካከል ነው። በጌትነቱ ክብር በደብረ ታቦር በተገለጸ ጊዜ ተለውጦ እንደ ፀሐይ ያበራ መልኩ ፊቱ ነው። እርሱ የማይጠልቅ ፀሐይ የማይጠፋ ፋና ነውና፣ በወዳጆቹም ላይ ዘውትር የሚያበራ ፀሐይ ነውና። ሰነፎች አይሁድም ከምድር ነገሥታት ይልቅ የሚያስፈራ ፊቱን ሲመቱት የጌታችን የኢየሱስ የፊቱ ግርማ ሦስት ጊዜ ወደ ምድር የኋሊት የጣላቸው መሆኑን አላሰቡትም። የሰኞ ድርሳነ ማሕየዊ ዘጠነኛ ምዕራፍ ጌቶቼ፣ አብ መንፈስ ቅዱስ አደራላችኋለሁ። እመቤቴ ማርያም አንቺንም ማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም፣ የእሾህ አክሊል ተቀዳጅቶ በመሰቀሉ፣ በሞቱም ወደ ሲኦል በመውረዱ፣ በጦር በመወጋቱ፣ ጌታችን ኢየሱስ ክርስቶስ በመቀበሩ ኀጢአቴን ሁሉ ይቅር ትሉኝ ዘንድ ከኀጢአትም ፍዳ ሁሉ ታደኑኝ ዘንድ ለዘላዓለሙ አሜን። የሰኞ ተአምር በኖዓም ጊዜ ያደረገው ተአምር ይህ ነው። ያን ጊዜ መልአክ መጣ፣ የብርሃን መክፈቻዎች በእጁ ተይዞ ነበር። ዓይኖቹንም መግለጽ ጀመረ። እነሆ ሰማያት ተከፍተው በዚያ ደቀ መዛሙርቱ አዩ። ከዚያም አሥራ ሁለት የብርሃን መልአክት ወርደው ጌታችን ኢየሱስን አገለገሉት። በፊቱ ሲሰግዱ ሚካኤልና ገብርኤልን አያቸው። ጌታችን ሆይ ዓለም ፈጸም አጠፍታለችና፣ ሶዶምና ገሞራን እንዳቃጠናት እናቃጠላት እናጠፋት ዘንድ ለምን አታዘንም አሉት። ጌታችን ኢየሱስም መልሶ ታገሶ አላቸው፣ መልእክተኞቼ ሚካኤልና ገብርኤል አትቆጡ፣ አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛው የሞት ወዝ ከሱ አይጠፋምና፣ መልእክተኞቼ ሚካኤልና ገብርኤል አትቸኩሉ፣ ቸርነቴ ዓለምን ሁሉ ይገዛልና አላቸው። ከእርሱ ጋር ያሉ ጭፍሮችና አለቆችንም ሁሉ ወደ ሰማያት ይመለሱ ዘንድ አዘዛቸው። ይቅርታውና ቸርነቱ ከእኛ ጋር አይኖር ለዘላዓለሙ፣ አሜን።